ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ እንዴት አያችሁ? ሀይሚና ብሩኬ ማለት ነው እንደዚህ ተሳስቆ ደስ እያላቸው ሲመጡ እንደኔ ደስ የሚል ያለ አይመስለኝም። እና ሁለቱም ሲገናኙ ማለት ነው ሰው ሳይኖር እንደውም ሰው ሲጠብቅ ወይ እንደውም ሀይሚንም ጠርቻለሁ ብሩኬንም ጠርቻለሁ እየመጡ ነው ምናምን እያሉ ከሚጠብቁ ይልቅ ማለት ነው ከሚያገናኙ ይልቅ ሁለቱም ተጠራርቶ ሲገናኙ ሰላምታቸውም የተለየ ነው። በጣም ነው ደስ የሚሉት። ልክ እንደ በፊቱ ነው የሚተቃቀፉት ራሱ ማለት ነው። ሰው ካለ ግን በሰው ፊት ግን እጅ ራሱ ሰላም አይባባሉም። ነገር ግን ከማላቸው አስወጡ ከኋላ የመጣ አይን አውጣ ያለ ያገሬ ሰው ማለት ነው። ቅዱስ አንተ ማለት ነው ቦታን ያዝ። ሃይሚና ብሩኬ እኮ አራት ልጆች አላቸው፣ ገና ስንት ሀሳብ አላቸው፣ ወልዶ ለመሳም ገና ገና። እንዴ ሁለት ሴትና ሁለት ወንድ ልጅ እንዳላቸው አታውቅም እንዴ ሰውየው? እነሱ ማለት ነው ኦዲንሶች፣ እልል ብለን ድረናቸዋል። ስለዚህ ከማላቸው ውጣ ገባ፣ አይደለ አይን አውጣ አትሁን፣ ገባ ከህይወታቸው ውጣ፣ የራስን ቦታ ያዝ። ምክንያቱም ዛሬ መጣ ዛሬው ነው። ለምን መጣሽ ሳታስፈቅጂ? እንዴት መጠሽ? ማንን እንዴ ከዚህ በኋላ አላገኝም ብለሽ ነበረ ብሎ እሪ እንዴ። ሰውየው ያገባ የ80 ዓመት የ80 የተፈራረሙ እንኳን ማለት ነው እንደዚህ ተቆጥቶ አያውቅም ማለት ነው ጨራሽ። ለምንድን ነው የመጣሽው? ምን ብለሽ ነበረ ብሎ እንዴ። መምታት ብቻ እኮ ነው የቀረው ማለት ነው። የመረን ነው ሲቀጥል ማለት ነው። ሀይሚ ብሩኬ፣ ላንቺ ማለት ነው ከአባትሽ ከወንድሞችሽ፣ ከእህቶችሽ የበለጠ ደግሞ ከነሱ በስተ ከነሱ በስተቀር ለንቺ ጋሻሽ መከታሽ የሆነ የአባት አደራ ያለበት ብሩኬ ነው። ገባሽ አደለ? በወንድሞችሽ እንኳን ትላንትና ማውርቻለሁ። በወንድሞችሽ እንኳን አይደራደርም ወንድሞችሽ እንኳን ጫፍሽን እንዲነኩ አይፈቅድም ብሩኬ ማለት ነው። ስለዚህ እንደ ብሩኬ አይነት ሰው የለም ማንም ማለት ነው። ለንቺ የሚሆነው ብሩኬ ነው የሚሳሳልሽ ማንም ደፍሮ ጫፍሽን የማይነካ ማለት ነው። ስለዚህ ገና ዛሬው ነው ገና ሊጮሁብሽ ማለት ነው። ሲቀጥል ማለት ነው ከቅዱስ ጋር ሀይሚ ምንም አይነት ነገር የላትም። ገባችሁ እያገናኘንም እኛ ኦዲየንስ ነን እያቀነባበራችሁ ምናምን ቲክቶክ ላይ አንድ ላይ እንዲመጡ አደረጋችሁ መጡ እንጂ ሀይሚ ከቅዱስ ጋር ምንም የላትም። ብሩኬም ደግሞ ከዛች ከኤልድኖ ማነው የምትባል ጋር ምንም የለውም። ገባችሁ አይደለ። ነገር ግን ብሩኬ ለምዶን አላውቅም አሳይሻለሁ። ይ ግልጽ አድርጎ ከማውራት ይልቅ ወይም ደግሞ አፍ አውጥቶ ከማውራት ይልቅ ብሩኬ ማለት ነው የሆነ በአካል ልጅቷን ጠርቶ ከእኔና አንቺ ምን አለን? ምንም የለንም። እንደዚህ ልጅቷ እንድታስረዳ ወይም ደግሞ ከብሩኬ ጋር አብሮ እንዲያስረዷት ነው ለሀይሚ የሚፈልገው እንጂ ከእሷ ጋር እኮ ምንም የለኝም፣ ተናድጄ አንቺን ለማስቀናት ነው ወይም ደግሞ የምፈልገው ነገር አለ። ብሩኬ ከዚህ በፊትም አንተ እኮ ማንን ነው ሶሲን ያመጣት ጊዜ የምፈልግ ፓርት ነበረ ወይም ደግሞ የምፈልገውን አግኝቻለሁ ብለ ነበረ። ሁሌ የምፈልገውን አግኝቻለሁ ብላችሁ ሴትና ወንድ ጎትታችሁ ከማምጣት ይልቅ ማለት ነው ሁለታችሁም ተነጋገሩ በግልጽ እንደምትወዳት እንደምታፈቅራት ንገራት። እስከ መቼ እንዴ? ሀይሚን የመሰለች ልጅ ከእጅ አታስመልጥ። ሀይሚን ደግሞ ብሩኬን የመሰለ ልጅ ከእጅሽ አያመልጥ። ምንድነው የሚባለው? ሁለቱን ካመለጡ በኋላ ውይ ውይ ከማለት ይልቅ ማለት ነው። ሁለታችሁም በጊዜ ቶሎ ብላችሁ እንትን በሉ። ምክንያቱም እኛንም ልባችንን ደረቃችሁ። ብሩኬ ያንተ ለምን ደሆን አላቅም። የምሬ ነው። እንደሚወዳት ራሱ መናገር አይፈልግም እንዴ? እሷም ደግሞ ሰው እኮ ያስታውቃል ሁለቱም እኮ ዛሬ ጭራሽ ማለት ነው የሆነ ታቃላችሁ። የሆነ በህይወት በህይወታችሁ እንትን መዝገብ ወይም ደግሞ የህይወታችሁ ታሪክ ወይም ደግሞ የዋላችሁበትን ቀን የምትጽፉት የሆነ የምታወሩ ነገር የለም። ልክ እንደዛ ነው ሁለቱም፣ ብሩኬ ሀይሚ እየተባባሉ ነው የሚያወሩት እንደ ፍቅረኛ ሁለቱም ማለት ሲያወሩ ራሱ ማለት ይሄ ራሱ ማየታችን ደስ ብሎናል እኛ ማለት ነው። ነገር ግን ነገ ወይም ደግሞ ከነገ ይቋጫል ብዬ አስባለሁ ድራማው ማለት ነው። ግን ያም ሆነ ይህ ማለት ነው ቅዱሴ ከየታቸው ውጣ። ሲቀጥል ደግሞ እኔ ምለው ብሩኬ ስቶሪ ላይ ያረገው ሰዓት ይመስላል ቦክሱ ማለት ነው። ይሄ ቅዱሴ ስጦታ ሊሰጥሽ ነው። ስጦታው በምን ምልክት ነው ያመጣው? ጥቁር ጥቁር ላስቲክ ይዞ የመጣው ማለት ነው። የልደቷ ስጦታ ነው። አይ እሱ ሳይሆን አይቀርም እንጂ ለስጦታ ሊሰጥሽ ነው የመጣው ብሎ ሰጥቷት ሄደ። ግን ሀይሚ ደግሞ መልሳ ለብሩኬ የሰጣችሁ መሰለኝ ሰዓቱን ነው። ሰዓት ነው የሚመስለው። እንግዲህ ካያችሁት ብሩኬ ስቶሪ ላይ አድርጎ ነበር ኢንስታግራም ላይ። ያው ቦክሱ ደግሞ ጥቁር ነው። ቅዱሴ ደግሞ ለሀይሚ አሁን የሰጣት ቦክስ ደግሞ ጥቁር ነው፣ ግን ሽቶ ነው የሚመስለው፣ ሰዓትም ይመስላል። የብሩኬ ደግሞ ተለቅ ይላል ማለት ነው ሰዓቱ። እና ብቻ አላቅም፣ ግን ብሩኬ በምን እንትና ቅዱሴ ማለት ነው በምን መንሴ ነው የሰጣት ስጦታ፣ ለልደቷ ነው። እና ከዚህ በኋላ ደግሞ ማለት ነው ልንገራችሁ ቤተሰብ፣ ብሩኬ የሀይሚን ልደት እንደሚያከብር እርግጠኛ ነኝ። ልደቷንም ሆነ ሁለት መቶ ኬም ሆነ ሰፕራይዝ አድርገው ሁሉም ተስማምተው ከታረቁ በኋላ በሚገርም ሁኔታ ነው የሚያከብሩት ብዬ አስባለሁ። ማለት ነው ስለዚህ ብሩኬ ደግሞ ሰብረዝ ለማድረግ ማን ብሎት። ነገር ግን ብሩኬ ሳታመልጥ ለአይሚ ነገራት፣ እንደምትወዳት ነገራት፣ እንደምታፈቅራት ነገራት። ተገናኝታችሁ አውሩ ሁለታችሁም። ሲቀጥል ቅዱስንም አትቅጠር ሀይሚ፣ አንተም ደግሞ ያቺን ልጅ እንትን ከምትሆን ብዙ ጊዜ ነው ብሩኬ። በዚያ አጋጣሚ ማለት ነው ብዙ ጊዜ ነው እንትን የሚለው እኔ የምፈልገውን ፓርት አግኝቻለሁ አግኝቻለሁ ብሎ ከዚህ በፊትም እንደዚ አድርጎ ማለት ነው። ሀይሚ ምናክል ታማኝ እንደሆነች ብሩኬም ደግሞ ምናክል ታማኝ እንደሆነ ሁለቱም ይታወቃሉ ያውቃሉ። ነገር ግን ለምን እንደሆነ ባላውቅም ማለት ነው ሁለቱም ያመጣሉ እኔ የምፈልገውን ፓርት አግኝቻለሁ። ሀይሚ ምናክል ለእኔ ቦታ እንዳላት ብሩኬ ምናክል ለእኔ ቦታ እንዳለው አውቅ ያለሁ ብሎ ይለያያሉ ማለት ነው። ከዚ አንዴ ነው ሰው የሚያውቁ አደል እንዴ? ብሩኬ ደግሞ አስሬ ለምን ትፈልጋለ? ሀይሚ ምናክል ለአንተ ስሜት እንዳላት፣ አንተን እንደምትወደ፣ እንደምታፈቅር ግዴታ እኮ አደለም አሁን እኮ ሀይሚ ማለት ባህላችን ስላልሆነ ወይም ደግሞ ሴት ልጅ አፏን አውጥታ አፈቅራለሁ ብላ መናገር ስለምትፈራ ነው እንጂ ሀይሚ በግልጽ እንደምትወደ ያሳውቃል። ግን በዚህ አጋጣሚ ማለት ነው ባይወዳት ባያፈቅራት ለሷ ቦታ ባይኖር ማለት ነው እስከ ቤቷ ድረስ ሄዶ ፈልጓት አያመጣትም ነበረ። ገባቸው እስከ ቤት ሄዶ አያወራትም ነበረ ሀይሚን ማለት ነው። ስለዚህ ስልኳን ዘግታ እንኳን እስከ ቤት ድረስ ሄዶ ቤቷ ሄዶ አውርቷት ምናምን ነው የመጣው ማታ እንግዲህ አውርቻት አለው ብለዋል ማለት ነው። ይሄ ማለት እንግዲህ ለሀይሚ ቦታ እንዳለው ያስታውቃል። ግን እኛን ለማድረቅ ነው ቤተሰብ እንደሚጓደዱ ለመናገር ወይም ደግሞ አለመናገር የሚፈልጉት ማለት እኛን ለማዳረቅ ነውና እና አይዟችሁ ያው በኮሜንት አግዙኝ እንዳለ ደግሞ ኮሜንት ላይ ጥሩ ጥሩ ነገርን ጻፉ ማለት ነው። ሀይሚና ብሩኬ አይተለያዩ፣ መቼም ሁለታችሁም አንድ ላይ ልውልን እያላችሁ ጻፉ። ከኋላ የመጣ አይናውጣዎች ደግሞ እንሸኛቸዋለን። መቼም ከሀይሚና ከብሩኬ ሃይሚና ብሩኬን ህይወታቸው ላይ ገብቶ አይበጠብጡም። ገባችሁ አደለን? እዛ የምትበጠብጡ አላችሁ፣ እሱ የራሳችሁ ጉዳይ ነው። እኛ ግን አለን፣ እንበቃለን። ሃይሚና ብሩኬን እንድንለያዩ የማንፈልግ ልጆች አለን፣ እንበቃለን። ስለዚህ እነዛ ደግሞ የምታቀናበሩት ወይም ደግሞ ቅዱሴን የምትወዱት የምታፈቅዱት ካላችሁ ውሰዱት፣ ውሰዱት፣ እሺ። ለሃይሚ አይሆናትም። ገባችሁ አደለን? ምክንያቱም እዚህ መሀል ላይ እኮ ሌላ ሰውም ልኮት ይሆናል እኮ ሃይሚን እንዲጎዳት ወይም ደግሞ ብሩኬን እንዲጎዳው ልኮ ይሆናል። ያዳኔ የተባለው ማለት ነው። ሶፍት ከአፉ በቃ ሁሌ የሆነ ነገር በሆነ ተመትቻለሁ ብሎ ሶፍ ሶፍት ነው አፉ ላይ ወይም ደግሞ ጥርሱ ላይ ወትፎ ነው የሚመጣ ሁሌ ማለት ነው። እሱም ልኮይ ነው። ልክ ዳኒ ሀይሚን እንደሚወዳት አድርጋችሁ እያቀነባበራችሁ ድበቃ በጣም እንትን እያላችሁ ነበረ። ነገር ግን እሱ አሁን ከሚስቱ ጋር የሆነ ማለት ነው ለሀይሚ ስሜት አለኝ ለሀይሚን ወዳት አለሁ ያለ ወንድ ሁሉ ሀይሚን አያፈቅራትም፣ አይወዳትም። ልንገራችሁ፣ እንደ ብሩኬ ማንም ወንድ አይሆንም። ብሩኬ ሲጀምር አሁን ትናንትና እንዳልኩት ለዛ ነው እንጂ ልክ የእናቱን ቦታ የሚሰጥ ወይም ደግሞ ስለሚፈራ እናቱን ሚረሳ ወይም ደሞ እና ለእናቱ ብዙ ነገርን ስለ ገና ማረግ ስለሚፈልግ ነው እንጂ ማለት ነው። ብሩኬ ሃይሚን ጠልቶ አራ አይደለም ልንገራችሁ ማለት ነው። ነገር ግን ሁለቱም እል ነው መሀላችሁ እል ያለ ማለት ነው። ብሩኬ እልህኛ ነው፣ ሃይሚን ደሞ እልህኛ ናት። ሁለቱም ግን እልያችሁን መወጣ ስለሚፈልጉ ማናደ ስለሚፈልጉ ነው እንደዛ እያደረጉት ማለት ነው እንጂ ሁለቱም ተጠላልቶ አይደለም እና ጥሩ ነገር አስቡ። ሰምታችኋል አይደለ? ብሩኬና ሀይሚን አንድ ለማድረግ ሞክሩ እንጂ ሁለቱንም ለማጣላት አትሞክሩ። ሲቀጥል ቅዱሴ ነው፣ ቅዱሴ ነው። ቲክቶክ ላይ ያላችሁ የምታፈቅሩ ካላችሁ ይዛችሁት ሂዱ፣ ከሁለቱም ህይወት አስወጡሽ። ሰምታችኋል።